እንኳን ወደ ጃም ካስት በሰላም መጣ። ስለተገናኘን በጣም ደስ ብሎኛል። አመሰግናለሁ። እንኳን በሰላም ቆያችሁ። እናመሰግናለን። ከስያሜ እንጀምር። ዳንኤል አድማሱ አይደል? ዳንኤሎች ብዙ ጊዜ ዳኒ ነው የሚባሉት። እንዴት ነው ዳን ወደሚለው ቅጽል ስም ያንተ የመጣው? ያው እንግዲህ ከኤልያስ ጋር የመጀመሪያውን ስሰራ እንደዚያው ሚክኒሞች ሞች ቶሎ ስለሚያዙ ነው የሚል በዛ ምክንያት ዳን ብለዋል። በአጋጣሚ ደግሞ ያ ቤት ውስጥ ለዚህ የቴ ልጅ ዳን ናምት ላይ ነበር። በዛ ተደገ ማለት ነው። ከኤልያስ ጋር ስለነበራችሁ ቆይታ በሰፊው መለስበታለሁ። ወደ ሙዚቃ ህይወትህ ልምጣና አባት ሙዚቀኛ ናቸው። እስኪ የእሳቸው የሙያ ድርሻ ምን ይመስላል? እዛ ቤት ውስጥ ማደግ የነበረህን የልጅነት ጊዜ እና እንዴት ወደ ሙዚቃው እንደገባህ ያጫወተኝ። እንግዲህ ከአባቴ ሙዚቀኛ ነው፣ እንዳቸው አብረው የመኖር አጋጣሚ ግን አልነበረ። ምክንያቱም በእኔ እኔ እድሜ ነው እናቴና አባቴ የተለያዩት። ካደኩኝ ነው የአባቴን የማውቀው፣ ግን ያው የራሱን አሻራ በኢትዮጵያ ሙዚቃ ላይ አሳርፎ ያለፈ ሰው ነው። አድጌ ካየሁት በኋላ ጥሩ ነገር ነው የነበረን። ስለዚህ ትንሽ አብዛኛውን እንትን እናቴ እንደዚህ የእናቴ እህቶች ቤተሰብ እንደዚህ ምናምን እያሳደገኝ ና በዛ መንገድ ነው። ወንድሞቼ ሙዚቃ ነበር፣ ማሲንቆ ይጮት ነበር። ደጃቸው የሚባለው ቦታ ላይ የራሱን ባንድ ይዞ ምናምን ይሰራ ነበር በፊት እና እንደ ነበር ስለዚህ በደንብ ቤት ውስጥ መሰረቱ ነበረ። እናትስ፣ በዚህ ሙያ ናቸው ወይስ ሌላ ሙያ ላይ ነው? እሷ እንኳን ቤት በቤት ነች። ደስተኛ ናቸው አንተ ሙዚቀኛ በመሆንህ? አሁን ነው እንጂ በፊት አልነበረ። ሌላ ሙያ ውስጥ እንድትገባላቸው ነበር ፍላጎት። ሁሉም ቤተሰብ ወንድሞቼ፣ መቶችም እሷን ጨምሮ፣ ሌሎቹን ዘመን ካዝኖች ማምያቸው በሙሉ እዚህ ሙያ ላይ እንደሆነ አይፈልጉም ነበር። ያው እንግዲህ በጥረት ነው ያሳመንኩት ነው አሳማኝ ስራ ይዘህ ስለቀረብክ፣ ከዛ በኋላ ምናልባት እውቅናውን ካገኘህ በኋላ የነበራቸው ምልከታ ምን መሰለህ? እሱ በጣም የሚቀይራቸው መሰለህ ምናገር ወንድም። የመጀመሪያ አንድ የሙዚቃ ትምህርት ቤት ገብቼ ነበር፣ እና እዛ ላይ ደግሞ ያው መጨረሻ ላይ ፐርፎርም ማድረግ ይጠበቅብን ነበር። እዛ ላይ እስኪ ጉዶ አይነት ነገር እስቲ ምን እንደሚያጣን ው ብለው አሁ ብሎ ሲመጣ በጣም አጋጣሚ በቃ ሰው ጥሩ ስሜት ነበረው። እኔ ያኔ ያው አልተረዳ ነው ለካ የሚል ስሜት ውስጥ ገቡ። ያው ይሄ ገና ወደ አልበሙ ምናምን ሳልገባ ማለት ነው። ከዛ እያለ እያለ በደንብ እየመኑበት መጣ። በደንብ ቀላል አይደለም ለሙዚቀኛ ከሙዚቀኛው ባልተናነሰ ቤተሰቡ ከፍተኛ ድርሻ አለው። ምን አይነት እገዛ የተለየ እገዛ አድርገውልሃል? እዛ ውስጥ አንተ በደንብ አተኩረ ሙዚቃ ላይ እንድትሰራ እግዚአብሔር ያገዘኝ። ከዛ ግን ያው በሂደት ደግሞ እንደዚህ ሙዚቃ ደግሞ ሌላ እውቀት ያለው ሰው ነበረ በአጋጣሚ ከሱ ደግሞ የወሰድኳቸው ነገሮች አሉ። እሱ ወደ መጨረሻው አካባቢ ነው በእርግጥ ከዛ በተረፈ ግን ያው በራሴ ጥረት ነው ብዙ ነገሮች አድርጌ የነበረው ነገሮች ለማግኘት በኋላ ግን ያው የቲቪ ባለቤት በዚህ አጋጣሚ ላመሰግነው እፈልጋለሁ፣ አባቡ ይባላል። እሱ ነው በቃ የፈለገውን ነገር ያደርግ በሚል ሙዚቃ ትምህርት ቤት እንድገባ ያደርግ ማለት ነው። እና ከዛ እያለ እያለ ፍቅ እንጂ መጀመሪያ ላይ ምንም እገዛ አይታሰብም፣ አይፈልጉትም። አብዛኛው ቤተሰብ ማለት ይቻላል መጀመሪያ ፍራቻው ነው። አብዛኛው ሙዚቀኛ በህይወቱ የተደላደለ ወይ ቀጥተኛና ምቹ የሆነ የኑሮ ሁኔታ ሲያጋጥሞ ብዙ ታይቶ አይታወቅም ከጥቂት ሙዚቀኞች በስተቀር በሚለው ለሱ ያው ለአንተ ከማሰብ ይመስለኛል። አብዛኛውን ጊዜ ደግሞ ሌላ ሙዚቃ ውስጥ የሚገቡ ሰዎች ብዙ ኖቲስ ማድረገው ነገር ሌላ ልዩ ችሎታ አላቸው ሌላ ሰው የሌለው እነሱ ግን በምርጫ ወደ ሙዚቃው ያደላሉ አንተ ሌላ ልዩ ተሰጥኦ ምንድን ነው እንግዲህ ኳስ ወድ ነበር በጣም እዛም ላይ ትንሽ ያው በዛ እንዲያውም እንትን ቦታ ይደርሳል የሚል ነገር ነበረ ግን ያው የትኛው እንደሆነ አትለዩ የኛውም ስሜት አለ ሙዚቃው ኳሱም እንደዛው ግን መጨረሻ ላይ ሙዚቃው ነው ያሸነፈው ማለት ነው ደስ ይላል። ስንት አመት ላይ ወሰንክ በቃ እኔ ሙዚቀኛ ነው የምሆነው፣ ከዚህ ውጭ ሌላ ሙያ ወይም የገቢ ምንጭ ወይም ህይወቴ ከዚህ ውጭ ሊሆን አይችልም ብለ የወሰንከው መቼ ነው? ሃይስኩል ላይ ነው። እና አልማርም ውሎ ብዬ ነበር። ይህንን ሙያ አጠናክረህ ለመቀጠል በቃ ማለት ሙዚቃ እንዴት እንደሚሰራ ምን እንደሆነ አላውቀውም። ስሜቶ ብቻ ነው ያለኝ፣ ግን በቃ መስራት ፈልጋለሁ እዛ ቤት ውስጥ ደግሞ ያው ትንሽ ዲሰንትም ነም ነበርኩኝ። ኋላ ግን ወደዚህ ነገር ስመጣ በጣም ነው በቃ ሌላ ሰው ሌላ ማንነት የነበረኝና እሱ ነው አይደለም መስጌጥ ማለት። ከዛም እንግዲህ ቢያንስ ጨርሰው በሚል ሄጄ አሁን ጨረስኩኝ። ማትሪክ ወሰድኩ በኋላ በቃ ወሰን ወሰንኩ። ዳን እግር ኳስ ተጫዋች ቢሆን ኖሮ ብላ ስበት አቃለ እንዳልኩሽ ድርጅቱ የትኛው እንደሆነ አትለይም። ግን አሁን ድረስ እሱን ገፍተህበት ቢሆን ወይ የእግር ኳስ የነፍሴ ጥሪ ነው ብዬ ነው ማስበው፣ ነ ሙዚቃው ነው እሱ ነው ብዬ ነው ማስበው። ዘመናዊ ላይ እንምጣ። በመሀል ያው ብዙ ጠውረድ እንደሚኖር እረዳለሁ። ሁሉም ቀጥ ያለና ምንም ውጣ ውረድ የሌለው ጉዞ እንደማይሆን እገምታለሁ። በጣም ሀገራችን ለሙዚቀኞች እና በዛው ዙሪያ ላሉት ሰዎች ቀላል ነገሮችን አይደለም ማሳለፍ የሚጠበቅብህ። የአልበሙን መውጣት ተከትሎ የሰው አቀባበል፣ ከዛ በኋላ ህይወት በምን መልኩ ተቀየረ? ስለ ሙዚቃ ያለ አስተሳሰብን ቀየረ ወይ? አዎ እንግዲህ የተረዳዋት ነገር በዚህ ነገር የሚገርምሽ ምንም ነገር የምትለፊለት ነገር ካለ መልሶ የሚሰጠው ነገር አለ ግን መጀመሪያ ያው ቅድም እንዳልኩሽ የነፍስ ጥሪሽ መሆኑን ማረጋገጥ አለብሽ። እሱ ላይ ከሆነ በኋላ ደግሞ በጣም ልፋት ይጠይቃል። እንዳልኩሽ ቤተሰብ ከማሳመን ጀምሮ አካባቢዎችን፣ ዙሪያሽን ያለው ነገር ከሱ ይጀምራል። እያለ ደግሞ የራስሽን ስራ ይዘሽ ስመተሽ ወጥቶ ሰው ጋር ደርሶ ምን ይዞ ሊመጣ ይችላል የሚለው ነገር በጣም ያስጨንቃል። እኔ ደግሞ ያው ስመጣ ወይ ሲንግል ሰርች እነዚህ ቪዲዮና ምንም ነገር የለኝ ቅጥታ ባልበምን የመጣ እንደዛ ድፍረት ቢሆንም የኤልያስ ሀሳብ ነበር። የኤልያስ መልካም ግን በጣም ከጠበቅኩት በላይ ነበር የነበረው አቀባበሉ፣ በጣም ልዩ ነበር። የኤልያስን ስጦታ ማለት ይቻላል። በዚች አጭር ጊዜ ውስጥ በጣም ብዙ ሙዚቃዎችን ወደኛ ማድረስ የቻለ ምንም እስካሁንም ድረስ እንግዲህ እሱን መተካት ወይ ደግሞ በእሱ ልክ ሙዚቃ ውስጥ አስተዋጽኦ እያበረከቱ ያሉ በጣም ብዙ የምንላቸው ሰዎች ያሉ በአሳዛኝ ሁኔታ ቢለየንም ማለት ነው። ከእሱ ጋር የነበራችሁ ቀረቤታ ምን ይመስላል? ምን ያህሉን ድርሻ ይወስዳል ለአንተ እዚህ ጋር መገኘት? አዎ እንግዲህ ልጆች የምታስቢያቸው ሰዎች አሉ። እንኳን አብረሽ መስራት የምታገኛቸው እንኳን እንዴት ነው ብለሽ የህልም ያክል የሚታዩ ሰዎች ዳግሞ ያሊ ኤልያስ መልካ እኛ በነበርንበት እንትን በጣም ትልቅ ተጽዕኖ የነበራቸው ሙዚቀኞች ናቸው፣ እና ልክ ደግሞ እድሉ ገጥሞኝ ከኤልያስ ጋር ስገናኝ ያው ልጅ ሆኜ የማስበው ነገር ስለነበር በጣም ነው ደስታዬ፣ በጣም ወደራ ነበረው። ያው ይህን ስራ ይተወጣልኝ በዚህ አጋጣሚ ብዙ ጊዜ ይጠቅሸዋለሁ። ስልጣን ኖሬ ወይም ሶፊ ነው ደጋግሚያ አመሰግነዋለሁ፣ አሁንም አመሰግነዋለሁ። ከዛ በኋላ ከተገናኘን በኋላ ፍራቻ ይኖርሻል፣ ምክንያቱም የራሴ ዜማ ግጥም ናቸው የነበሩት እሱ ጋር ሂዶ ያሳምነዋለኝ፣ ምክንያቱም ብዙ ስራ ይሰራ ሰው ነው። እሱን ሂዶ ያሳምናለኝ፣ ከዛ የሚለው ነገር በጣም እንትን ነበርና እንግዲህ እግዚአብሔር ረድቶኛል ማለት ይችላለው ላየ ወደ ላይ የመጀመሪያው አስተያየቱ ምን ነበር ስለ ራስህ ማለት? ጥሩ ነገር ነበር የነበረው። አስፈሪም ነው፣ እሱ ፊት ቆሞ ለመዳኘት መዘጋጀት እና በባዶ ይበልል ምናምን ነገር አሉት። ሲዲ ይዘ ነበር ይ ነው በ አግኝቼዋለሁ ምናምን አለ። ወደ ስራ ገባ። በጣም ነበረ በሰዓቱ የተገረምኩት ምክንያቱም ያው እንዳልኩሽ ነው። በጣም አግዝፈሽ የምታየው ነገር እዛ ጋር ደግሞ በደንብ ተቀብሎች ሰው እንትን ሲልሽ የተለየ ደስታ አለውና ከእንደነሱ አይነት ሙያተኞች ደግሞ በጣም ትልቅ ነገር አለውና በጣም ካልበቡም ባልተናነሰ የዚህኛው ምርት በጣም የሚያስደስት ነው። እራሱን የቻለ ትልቅ ግርማ ሞገስም አለው። ኤልያስ ተማሪ በነበርኩ ጊዜ ፒያኖ ስማር፣ አንድ ጊዜ እኛ የምንማርበት ፒያኖ ትምህርት ቤት ትልቅ እንግዳ ለአስተማሪ ተብለን በሚዲያ ነው የምናውቀው እና መጥቶ በጣም ቀላል አድርጎ ለእኛ በጣም ኮምፕሌክስ የነበሩ ነገሮችን ጀማሪውም በደንብ ብዙ ዓመት የተማረውም አብሮ እንዲከበነው አንድ ፒያኖ ነው ላይ በጣም ደስ የሚል ሰው ነው። በዛች አጭር ጊዜ እንኳን መረዳት የቻልኩት ለማግኘት የነበረኝ አጋጣሚ እሱ ነበር እና እንደሱ አይነት ሰዎች ቢያስተምሩ ሙዚቃን ብለህ አስበህ ታውቃለህ? ውጤቱ ምን ሊሆን እንደሚችል። ኤልያስን ማጣት አሁን ለኢትዮጵያ ሙዚቃ በጣም ይጎዳል ብዬ አስባለሁ። እንዳልኩሽ እነዚህ ታላላቅ የምንላቸው በእኛ ትውልድ ከመጡት ቶች ኤልያስ መልካ፣ አሁን ዳግሞ ያ እንደዚህ ያልሽ ነው የምትሄጂው እና አንዳንድ ጊዜ ሲኖርና ሳይኖር ብዙ ነገሮችን እንትን ይችላል እና ከዛ አንፃር ብዙ ነገር አክዱዷል ብዬ አስባለሁ። ትልቅም ክስረት ነው ብዬ ነው የማስበው፣ እሱም በማጣታችን ምንም ጥርጥር የለውም። ሊያስተምረው የሚችለው ነገር ብዙ ነገር እንደነበር እንዳልሽው፣ ነገሮችን እሱ ቀለል አድርጎ ነው የሚያየው ወይ ደግሞ ይ በሆን ነገር ጀጃ አያረግሽም። ልክ እንዳንቺ ሆኖ ነው የሚቀርብሽ ሲቀርብሽም በዛው ልክ ደግሞ ያው ራቅም ያለው ነገር አለ ብዬ አስባለሁኝ። ቢሆንም ግን ያው ብዙ ጊዜ እኛ ሀገር ላይ ሰዎች ከሄዱ በኋላ ነው ብዙ ነገሮች እንደዚህ ቢሆን እንደዛ ቢሆን ምናምን የሚባለውእና አሁንም ያሉንን ሌጀንዶቻችንን በዚህ መንገድ ቀርበን ብዙ ነገር ከነሱ ማለት ጥሩ ነው ብዬ አስባለሁና ሊያስተምረው የሚችለው ነገር ብዙ እንደነበር ይሰማኛል። እውነት ነው። ሙዚቃ ላይ መጀመሪያ ያንተ አልበም ሲወጣ፣ በወቅቱም ብሰራበት መስሪያ ቤት የነበረ አለቃዬ ነበረ። ሰምታችሁታል አዲስ አልበም ወጥቶ ዳን የሚባል ልጅ ምናምን ብሎ አልሰማንም እንትኑን እና እሱ ነበር ያኔ መኪና የነበረው እና በየቤታችን የሚደርሰን እሱ ነበር እና ያንተን ሲዲ ከፍቶ እንዴ ብለን በቃ የሚገርም በጣም ግሬስ ያለው ድምፅ። ከቴዲ አፍሮ ጋር ድምጽህን ብዙ ያመሳሰለዋል እና ለየት ያለ ሙዚቃ ምን ስለነበረ ነበር። የለመድ ነው ደግሞ መጀመሪያ ነጠላ ዜማ ይለቃል አንድ አርቲስት፣ ከዛ በኋላ ነው ቆይቶ ነው የሚመጣው አልበሙ፣ ላይመጣም ይችላል እሱ ነገር። በጣም ኮንፊደንስ እንዳለ ይናገራል። በጣም ደስ ብሎን የተቀበል ነው አልበም ነበረና አንዳንድ ጊዜ በሰዎች ቦታ ሆነህ የራስህን አስተዋጽኦ ስታየው እሱም ፓርትን ልነግርህ ፈልጌ ነው። ከየተለያዩ የህይወት ጉዞዎች ውስጥ ሆኖ ሰው ያንተን ሙዚቃ ያዳምጣልና አይ ቲንክ። ከቅርብ ጊዜ ወዲህ ደግሞ አራት ኪሎ ያው፣ ምንም ጥርጥር የለውም ኦልሞስት እንደ ትንቢት አይነትም ነገር ብለው የሚያዩትም ሰዎች አሉ። በዛ ወቅት ብዙ ጊዜ ይጠቅሰዋል አውቃለሁ፣ ግን እስቲ ከምን በመነሳት ነው እሱ ሙዚቃ የተጻፈው? እንግዲህ ያው ሙዚቃ ጊዜን ሁኔታን ይጠቅሳል። እና ከምታይው ሊሆን ይችላል ከምትሰሚው ሊሆን ይችላል፣ ወይም ደግሞ በራስሽ ሀሳብ በምናምን የምታይ የምትሲው ነገር ሊሆን ይችላል። ሙዚቃው ነው የሚወጣው። ስለዚህ ልክ በቃ በጊዜው ከነበሩት ክስተቶች አንዱ ነው ያንን እንዳስብል ያደረገኝ፣ ሁኔታ ነው ማለት አራት ኪሎ እንድጽፍ ያደረገኝ። ስለዚህ እኔ ውስጥ ሁኔታዎች ናቸው ያን ነገር እንዳደርግ ያደረገኝ እና በጊዜው ልለው የምፈልገውን ነገር እዛ ላይ ብዬ ጠቅሼዋለሁ። አሁን ፋይን ዋይን እንደሚባለው እየቆየ የበለጠ ጣዕሙ እየጎላ ትርጉሙ ጎላ የሚመጣ ሙዚቃ ነው እና ጥሩ አድርገ ሰርተዋል። አሁንም ያለውም ሰው እንደ አዲስ ኦልሞስት እንደ መሰማትም ሆኗል ሚዲያው በየ ዩቱብ ላይ በለው በየቦታው ሚዲያዎች ላይ እንሰማዋለን። ጥሩ እንትን አንድ ጥራት ያለው አልበም ዋናው መገለጫው ይሄም ነው ከጊዜያት ጋር ትርጉሙ እየተቀየረ ወርካል ከምታልፍበት የህይወት ጎዳና ጋር ትርጉሙ እየተቀያየረ እንደ አዲስ ትሰማዋለህ። ኢትዮጵያ ውስጥ ካሉ አርቲስቶች በድምፅ ቴዲን ትመስላለህ ብለናል። ለአንተ በጣም የምታደንቀው በዜማ ሊሆን ይችላል፣ ከሙዚቃው ጀርባ ሆኖ ሙዚቃ በመጫወት ሊሆን ይችላል። ማን ነው ለአንተ በቃ እጅግ በጣም የምታደንቀው ሙዚቀኛ? እሺ፣ ያው እንግዲህ ከመጨረሻ ከጠየቅሽኝ ስም ሲጀምር፣ ያው ቴዲንም ቴዲ አፍሮ በጣም የማደንቀው ማከብራው አርቲስት ነው። ትምህርት ቤት ኮንፊግ ሰዎች አንዱ ነው። ዲጂ ያለች በዚህ በሥነ ጽሑፉ በኩል ነዋ ያለ። ከዛ ደግሞ ስቴጂ ኤፍሬም ታምሩ፣ ጋሽ ማሙድ አስጥላውን እያለ ያለ ጋሽ ሙልገን በዚህ እያለ ማለት ነው እና እኔ ግን በአጠቃላይ አሁን ለዚህ ስም ልዘርዝር እንጂ ጥሩ ሙዚቃ የሆነ ነገር ሁሉ በጣም ነው የምወደው ስለው ብዙም እንትና ነማሪት ሁለት ይተሻለሽ ስፔሻሊ ደግሞ ጋሽ ባሩ በጣም በጣም አሁን ዘንድሮ ደግሞ እየወጡ ካሉ ሙዚቀኞች ለምሳሌ ሮፍናን ከእናንተ ወጣ ያለ አዲስ ነገር ይዘው ነው የመጡት። ልጅ ሚካኤል ከአንተ ሌላ የተለየ ዣንር አለው። እስቲ ሁለቱን አነጻጽር ብል ጀነራቸውም የተለያየ ነው። ያው የሚጋሩት ኦዲየንስ ወይ ተከታዮቻቸው ተመሳሳይ እነት አላቸው ብዬ ስላመንኩኝ ነው። አዎ፣ ሁለቱም የራሳቸው ጥሩ ነገር ያላቸው አርቲስቶች ናቸው። በግል የማደንቃቸው አርቲስቶች ናቸው። የራሳቸውን ከለር ይዘው የመጡ አርቲስቶች ናቸው። በጣም ማክብ ናቸው። ቅድም ሙዚቃዎች ቢ ወደ ሰው ጆሮ ያልደረሱ ግን በትልቁ የሰውን ደግሞ ጆሮ መሳብ የሚችሉ ሙዚቃዎች የሰራቸው ያልወጡም ካሉ ልታወጣ ያሰብካቸው ካሉ እስቲ ስለነሱ ንገር። ያው እንግዲህ መውጣት ያለባቸው መውጣት ባለባቸው ጊዜ ወጥተዋል። የኔ ስራ የተሰማኝን ነገር ይህ ነው ብዬ ካለው ነባሪ ሁኔታ ጋር አድርጎ ማውጣት ነው። ሌላው ደግሞ የሌላው ድርሻ ነው ማለት ነው። ስለዚህ ይሄ ቢሆን አይሆን አይደለም። የወደፊቱ ደግሞ ያው እንግዲህ በቅርብ ሲንግልም ይሆነኛል፣ አልበም እየሰራው ነው ከዳግማዊ አሊ ጋር፣ ይሄ ያለው ትልቅ ነገር እንጠብቃለን፣ እግዚአብሔር ፍቃድ። ሌላኛው ነገር ምናልባት ወደ እንደገና አደጋገምሹ እንዳትለኝ እንጂ ሜቢ ጋሽ ማህሙድ እና ጥላውን ገሰሰ ብለህ አነጻጽር ብትባል ከእንደዚህ አይነት አርቲስቶች አሁን ቅድም እንዳልከኝ ከልጅ ሚካኤል የተወሰነውን ነገር ከሮፍናን የተወሰነውን እንደምትለው እስቲ እንደሱ በንጽጽር እንያቸው ብትባል እንዴት አድርገህ ትለካዋለህ? ያው እንደ ጋሽ ጥላሁን እየታወቀ ነው። ጋሽ ማሙድም እዛ ነው። ግን ሁለቱም ደግሞ የራሱ ለኢትዮጵያ ሙዚቃ ያበረከቱት ትልቅ ነገር አለ። በዛ አንጻር ነው የማየው። ግን ያው እንደ ሌጀንድ ደግሞ ሁሉም ሌጀንድ የሚለው ጥላሁን ገሰሰ ነው። ለእኛም ደግሞ ጋሽ ማሙድ ሌጀንዳችን ነው አሁን ትውልድ ለሚመጣው። ስለዚህ ሁሉም የራሱ ጣዕም ያላቸው ድምፃዊያኖች ቢሆንም በሴኒዮሪቲ ደረጃ ወይም ደግሞ አጀማመር ከሄደን ጋሽ ጥላሁን ያው የታወቀ ነው፣ የሁሉም መሰረት ነው እዚህ። እንዲሁም የኢትዮጵያ ሙዚቃ መሰረት ብንለው ይሻላል። ከዚህ አንጻር በዚህ አተያዩ ይታያል። አሁን የተጫወትካቸው ሙዚቃዎችም ቅድም ላይቭ ኦዲየንስ ጋር ጥሩ ቆይታ አድርገል። ብዙ ጊዜ እንደ ልብ አትገኝም። ሙዚቀኛ ያው የህዝብ ነው በሚለው እሳቤ የግል ህይወትህ ምን ይመስላል? ዳንን የሚያደንቁት ሰዎች አብዛኛው ሰው ሀገሪቷ ውስጥም ያለ ከሀገር ውጭም ወደ አዲስ አበባ የሚመጣ ሰው የት ያገኘሃል? አንዳንድ ጊዜ ናይት ክለቦች ውስጥም አይነበረ ስምህን፣ እስቲ እንዴት ነው አንተ ይህንንን የምትወስነው ወይ ደግሞ ቆጠብ እያደረክ በምትገኝበት ምክንያት ያው እንግዲህ የራሴን ዜማ ግጥም ራሴን የምሰራው ከዛ አንጻር ጊዜ ይፈልጋል። በጣም ጥሩ ነገር ለመስራት ደግሞ በጣም በቃ ጊዜ ማጥፋት ሊኖርብሽ ይችላል። ሶ በማንበብም ሊሆን ይችላል፣ ሙዚቃ በመስማት የተለያዩ እንትኖች። ሁሌ ከራሴ ስራዎች ጋር ያለፈውን መድገም ላይኖርብሽ ይችላል። ስለዚህ ይቅርታ፣ ከዛ ደግሞ የተሻለ ምን ይዤ ልምጣ የሚለው ነገር እሱ በጣም ጊዜ እንድትወስድ ሊያደርግሽ ይችላል ከዛ ከዛ አንጻር ሊሆን ይችላል። ጠፋ ምለው ግን አሁን ያው ብላክ በርድ እሰራለሁ፣ ሐሙስ ሐሙስ አንድ ቀን ቢሆንም በዚህ ሁኔታ ማለት ነው። ስለዚህ አድናቂዎች እዛ መጥተው መታደምና አንተን ማግኘት ይችላሉ። ሌላኛው የግል ህይወት ላይ ስንመጣ አግብታሃል፣ ወልዳሃል፣ የተለመዱ ጥያቄ ስላቸውና እስቲ ምን ይመስላል የግል ህይወት አሁን እንግዲህ ህይወትን በተለያየ መንገድ በሚወስድሽ ህይወት በምትወስድሽ መንገድ የተለያየ ነገር ልታይ ትችላለሽ። ነገሮች ሲሆኑ ነው ግን ሆነ የሚባለው እና አልሞከርኩም ማለት ሞክር ያለው ግን አሁን ባለኝ ሁኔታ አላገባውምም የለችም መስፋ ማለት ነው። እና በዚህ ሁኔታ ከስራዬ ጋር ብቻ ነው አሁን ስራ ሙሉ ጊዜ ስራ ላይ ነው የማጠፋው። አላገባውምም ጓደኛ ሚለኝም ስለዚህ እሱ በቂ ቦታ ሰጥቷል፣ ጊዜ ሰጥቷል፣ ስራ ላይ እንድታተኩር መሰለሽ፣ መሰረሽ። ህይወት ከእግዚአብሔር ነው ሁሉ ነገር የምንችለው። ስለዚህ ይሄኛው የኔ ስራ አይደለም፣ ይሄኛው እጄ ላይ ያለው ነገር ነው፣ ይሄ ከዚህ ውጭ ያለው ግን እግዚአብሔር ነው። ስለዚህ እግዚአብሔር የሚያመጣውን ጊዜና ሁኔታ ሰው ያኔ ሲገጣጠም ለጊዜው ይሆናል ብዬ አስባለሁ። አሁን ግን እጄ ላይ ያለው ነገር ከኔ ጋር ስራ ነው። እሱም በበቂ ሁኔታ እየተወጣ ስለሆነ እንግዲህ ሌላውን እንስማው በሚለው ነው። በሙዚቃው ላይ አብሬው ብጫወት ወይ ደግሞ ብዘራው ብለው የምትመኘው ወይ የተመኘው ይተሳካል የትኛው ነው? ስም አልጠቅስም ግን በጣም ከማረገው ሰው ጋር ልጆኝም እንዳልኮች ትምህርት ቤት ከምላቸው ሰዎች አንዱ ጋር ተሳክቶልኛል። እንግዲህ የጊዜ ሁኔታ ነው፣ ያኔ ሲወጣ እናየዋለን። ኦልሬዲ አሳክቸዋለሁ፣ ስለዚህ በሱ ምንም ቅሬታ የለም። አዲስ አሁን ሙዚቀኛ ሆኖ ወደዚህ ኢንዱስትሪ ለሚገባ አንድ ኢትዮጵያዊ ምን ትመክራለህ? መጀመሪያ መክሊቱ ማወቅ ነው፣ የነፍስ ጥሪው ማወቅ ነው። ቅድም እንዳልኩሽ ከዛ ነው የሚጀምረው አለበለዚያ ያው ጊዜና እድሜን ማጥፋት ነው የሚሆነው እሱ ከታወቀ በኋላ ግን በጣም ትጋት ይፈልጋል በጣም ልፋት ይፈልጋል በጣም ሀምብል መሆን ይፈልጋል ስራው ላይ ምክንያቱም በትንሽ ነገሮች ብዙ ነገር ሉዝ ልታደርግ ትችላለች ወይ ሰልችቶች ልትይ እና በጣም በቃ የዛ ነገር ትዕግስተኛ መሆን ይፈልጋል ስራው እና የምትከፍያቸው ብዙ ነገሮች ዋጋዎች አሉ ለዛ ነገር ራስን አሳምነው ማለት ከውጭ ሆኖ የሚታየው ነገርና ውስጥ ሲገባ አንድ ላይ ሆኖ ይችላል። የሚጠበቀው ነገር ሁልጊዜም ደግሞ ግምታዊ ነገሮቻችን ናቸው እንድንርቅም እንድንቀርብም የሚያደርጉን። ስለዚህ በዛ አተያይ ማንኛውንም ነገር ለመቀበል ዝግጁ የሆነ ማንነት ይዞ ነው ወደዚህ ኢንዱስትሪ መግባት ያለበት። በዚህ አተያይ ነው የማየው። ስለዚህ አዲስ አልበም እንጠብቃለን ያልከንም በጣም አንጋፋ ሰው ጋር እንዳልከው በጋራ ያዜም ከሆን ዜማ ደግሞ የመስማት እድል ይኖረናል። በሰራሁባቸው የምትላቸው መድረኮች አሉ እስከ ዛሬ በጣም የተካፈልክበት እና በጣም ውስጥ የቀረው መድረክ ላይ የሰራው የተጫወትከው ስራ የትኛው ነው? እኔ የማያቸውን እነሱ እንዴት መሰለሽ፣ ሁልጊዜም ኢቨንት ሲኖር አንቺ ጋር የሚመጣው ሰው አክብሮሽ ነው የሚመጣው እና ያ ደግሞ ሰውን ከሰው ልታበላልጅ ነው ማለት ነው፣ መድረክን ከመድረክ። ሁሉም ሰው የሚኖረው አይኖረው፣ መድረክ የራሱ ክብር ስላለው እኔ ሁሉንም ኢቨንቶች በዚህ አተያይ ነው የማያቸው። አክብሬ ነው የምሰራው ሥራዬን። የመጣውንም ኦዲንስ በዛ አተያይ ነው የማየው እና እዚህ ጋር የሰራሁት እዛ ጋር ያለሰራሁት አለ እና ሁሉ ለሁሉም ትልቅ ቦታ አለኝ። ሙዚቃዎቹን ቅድም ያየናቸው ላይቭ ሙዚቃዎች አሉ እና ሜቢ ከለመድንህ ውጪ የሰራቸው ማሻፖት እናንትኖች አሉ። አዲስ ለማስተዋወቅ የምትሞክረው የሙዚቃ አይነት አለ በአዲሱ ስራ። እንግዲህ አብዛኛው ነገሮች ከዳግም ጋር ነው የምናሳልፈው። ሙዚቃን ከሀ እንደመጀመር ነው ብዬ ነው የማስበው። ከሱ ጋር ሌላ በጣም ትልቅ ትምህርት ቤት ነው ዳግማ ያ ማለት ያው የምታያቸውን ነገሮች እሱም አብረውት ያሉትን ጓደኞቹ ሙዚቀኞች ትልልቅ ሙዚቀኞች ናቸው። በጋራ በመሆን ያን ነገር፣ የምታየውን ነገር ሰርተነዋል። ከዚህም በኋላ በዚህ አይነት መንገድ እቀጥላለሁ ብዬሽ አስባለሁ። ያው በጥረት ውስጥ አዲስ ነገር ይዞ ለመምጣት በምታደረጉ ነገሮች ጥሩ ነገር ይመጣሉ ብዬሽ አስባለሁ። እንዳልኩሽ ከጎኒ ደግሞ ትልቅ ባለሙያ ከሙያ ደግሞ ባለፈ ወንድሜ ነው ማለት ለእኔ ስለዚህ በዚህ አይነት አዲስ ነገሮችን ይዘን ለመምጣት ስንጥራለን፣ ኖራዎች ትሞክራለ በአዲሱ ስራ እንግዲህ ያው ሁልጊዜም እድገት መኖር አለበት አይደል? እና በዛ መንገድ ሁሌም ስራ ላይ ነው ሆነው። እያንዳንዱን ነገር ተጨቃጭቀንበት ነው ከዳግም ጋር እንዲ ቢሆን እንደዛ ቢሆን ምናምን እያለኝ የሚገራኝ ሰው ነው በጣም። በዚህ አጋጣሚ አክብሮት ይገልጽበታለ እሱም ያለኝ ፍቅር እንጠራለን እንግዲህ ያልተናገርከው ወይ ብናገረው የምትለው ነገር ካለ ያው እንግዲህ፣ ቅድም ምስጋናውን ስጀምር መጀመሪያ ያለበት ሁሉም ከሰራው ስለሆነ ለልዑል እግዚአብሔር ለመድኃኔዓለም ለመቤቴ ቅድስተ ቅዱሳን ቅድስት ድንግል ማርያም ምስጋና ማቅረብ እፈልጋለሁ። እንዲሁም ለመላው ቃና ክሮ ማቅረብ እፈልጋለሁ ምስጋና ነው። እኛም በጣም ነው የምናመሰግነው። ጥሩ ጊዜ ነው ያሳለፍነው። የአድማጮች የተመልካቾቻችን ማስተያየት ደግሞ አይተን ድጋሚ ቆንጆ ጊዜ ለማሳለፍ እኔም ራሱ ቀጠሮውን ካሁኑ ነው የማስይዝ። በጣም ነው የማመሰግነው፣ መልካም ሁሉ እንመኛለን። ቃና ቤታችን ነው። ጃም ካስት ይሄን ይመስል ነበር። በተመሳሳይ ዝግጅት እንገናኛለን።